ኦቨርስ በምንቀራረብ ሰዓት ያኔ እንደዛ ነው በቃ በቀረብሬታ ውስጥ በመቀራረብ ውስጥ ላፈቅር እችላለሁ እንጂ እኔ ፍቅር አይዘኝም። ከአሁን በኋላ ወንዶች እንዳለ ራቁታቸውን ቢሄዱም በምንም አያማልሉኝም ብዬ ነው የማስበው። በነገራችን ላይ የብዙ ሰው ባህሪ ነው መቀራረብ ፍቅር ውስጥ ሊቀጥ ይችላል። ምክንያቱም ጊዜ እየሰጠሽ ነው፣ በእያንዳንዱ በህይወትሽ የሚገጥምሽን ነገር እያማከርሽ ነው፣ እሱም እያማከረሽ ነው። ስታወሩ፣ ስትደዋወሉ፣ ስትቀራረቡ፣ ስትገናኙ ኦፍኮርስ ፍቅር ሊመጣ ይችላል። ስለዚህ ዲስታንስ መጠበቅ ነው ጥሩ እንደ ሀሳብ አለ አረም ምንም አይሰራልሽም። ይሄ ፍቅር ፍቅር፣ ምንም እኔ ያየሁት ትክክለኛ ሪል ፍቅር ድሮ ቀረ። እኔም እንዳንችን ማርዬ የብሶ ባህሪ ነው ማዘ ይህ ብዙዎች ግድ ነው ስትቀራረቢ በመላመድ ፍቅር ይመጣል እሺ ፋሲካየ ስለ ሱቆች እስኪ ንገሪኝ የት የት ሀገር ሱቆች እንዳሉሽ እና ምን ምን እንደሚሸጡ በዛው አሰላ ሱቅ ነበረኝ የአሰላው ብዙ ታሪክ አለው አንዴ ታሸገብኝ ከዛ በኋላ ሳይዘጋ ይቀራል ማሪ ባዶ ነው እቃው ማሪ ቁልቁል ነው የሚሄደው ምንደነኮ አላውቅም እዛ እኮ አንድ ጊዜ ላይቭ ገብተሽ አይቼ ነበር። ሱ ሱቅ ተዘጋ ድንቅም ሱቅ። እስቲ ተይ ማርያም፣ አይ እዚ ያለውን ጠንከራ አድርገሽ ከያሽ የተሶኪ ኖርማል ነው። ፋሲካዬ፣ ምን ምንድን ነው የሚሸጠው ሱቆች ላይ? አሁን ድሬ አሸጣለሁ፣ ቱታ አሸጣለሁ፣ ሽቲ ቅባቶች እንደዚ ይሸጣል። በብዛት ግን እኔ የምሰራው ካርጎ ነው የምልከው። ካርጎም ትልቅ ያለሽ ካርጎ ልካለሁ ካርቶን ስሸከም እኮ ነው እኔ። ማለት እሱ አየር ሲቀዘቅዝነ ላይ ከፊቺ ፊት ፊት ምለህ ብዙ ነገር ነው ምት ሰሪ የወንድ ጉልበት እኮ ነው ያለኝን። አሁን ዊምፒ ላይ ስቴጅ ካርቶን ስሸከም ወንዶች ሁሉ አራንች ሴትዮ እየውስጥ ያትንገብገቢ ለአህማሊ ክፈይ ይላሉ። ነው እላችኋለሁ። አረ አንቺ ምን አይነት ወንድ ነሽ? እኛ እኮ አንችል የሚላሉ ይህን ብድግ ጎበዝ ነኝ። በጣም ጎበዝ ነኝ፣ ስራ ላይ ጅበኝ ማሬ። በጥርሴ ነው የምሰራው። በጣም ጎበዝ ነኝ። አይ በጣም አሪፍ ደስ ይላል። ወደ ቀጣይ ጥያቄ አልፍ አለሁኝ። ሌላም ስራ ላይ ማሬ ኢትዮጵያ ኦቪድ ላይ ቤት እሸጣለሁ። ኢትዮጵያ ቤት መግዛት የሚፈልግ ኦቪድ ሪል ስቴት እንትን ነኝ፣ ኤጀንት ነኝ። ዱባይ ላይ ደግሞ ቤት መግዛት ለሚፈልግ ብሮክ ሪል ስቴት ኤጀንት ነኝ። ያኔ ደላላም ነይም ማለት ነው። የቤት የሰው ሳይሆን የሰው አይደለም የቤት መተው ደግሞ ከኢትዮጵያ ሰዎች እንዳይዱ የገንዘብ ይሸውዳል ው ሰምታችኋል። እንግዲህ ቤት መግዛት የምትፈልጉ ኢትዮጵያም ሆነ ዱባይ ያላችሁ ባለ ሀብቶች ካላችሁ ፋሲካ ማናገር ትችላላችሁ። አይደለም እቃ መላክም የሚፈልጉ አንቺ ማናገር ይችላሉ። ከቀረጥ ነፃ እቃ እንዲገባላችሁ ከፈለጋችሁ ንበውሽ ሰምታችኋል። ቤተሰብ ፋሲካ ከራሷ ባህሪ በጣም የምትወደው ነፃ ሰው ነኝ። ጭንቅ አልወድም። ፈታ ማለት ደስ ይለኛል። ስትረስ እንኳን ካለብኝ በምን ላጥፈው ብዬ ወዲያው ነው የምሟሟታው። አልወድም ጭንቀት። እሺ ይሄን ፀባይን አልወደውም ባሻሽለው ደስ ይለኛል የምትይው ባህሪሽስ? ውይ በስመ አብ። በጣም መጠላው ባህሪ በጣም መጠላው ሁለት ባህሪ አለኝ። አንደኛው ወሬ ስወድ ብታይ የሆነ ቦታ ቁጭ ብዬ ቸኩላለሁ እያልኩ ወሬ እያወሩልኝ ከሆነ እሺ ብዬ እዛ ሳላስበው ሰዓት ይሄድብኛል። ክርስቶስን በጣም እናደዳለሁ። ከዛ በኋላ ስንት ቀን መከርኩሽ አንቺ ሴት እየውላሉ ምንም የማትሻሻል ውስጥ ያለችው ማለት ነው። ሁለተኛው ደግሞ በጣም አርቃሻ ነኝ። በጣም አርቃሻ ታውቂያለሽ፣ አርቃሻ ነኝ። ሰው ተናግሬ ከአንቺ ጋር ከተጣላው እንዲህ እንዲህ ከምልሽ ይልቅ ይላለል ከዛ አልቃሻ ብለው ሲሰድቡኝ ደግሞ እናደዳለሁ። አልቃሻ እያሳየሻቸውን እንባሽን፣ አልቃሻ ሲሉሽ ደግሞ ትዳድጃለሽ፣ በጣም እናደዳለሁ። ግን በቃ የሆነ ውስጤ ነው ያለው፣ ታውቂያለሽ። ልቆጣጠረውልና እርግፍ እርግፍ እርግፍ ይላል ራሱ። አያልቅም ደግሞ ባህር በይው እንባሽ። እሺ ፋሲካ ከላይ ውጭ ያላት ማንነት ምን ይመስላል? ከላይቭ ውጪ ምንም መሰራው ማንነትሽ እንደዚሁ ቲክቶክ ላይ እንደምናየሽ መጫወት መሳቅ ምናምን ነው ወይስ አንዳንድ ሰው ሁለት አይነት ባህሪ ያለው ቲክቶክ ላይ ሲመጣ ኖርማል ኖርማል፣ በውጭ ሲገባ ሌላ ሰው የሚሆኑ አሉ? ቲክቶክ ላይ የማላወጣው ብዙ ባህሪዎች አሉኝ። ለምሳሌ አሁን ክርስቶስን ቲክቶክ ላይ መቼስ ላይቭ አልከፍትላቸውም። አሁን እኔ ሽንት ቤት ሰውነቴን ስታጠብ ከገባው አልወጣም። አንድ ሰዓት በሙሉ በጣም ጭንቀት ካለብኝ ሰውነቴን እየታጠብኩ ህቅ ህቅ ህቅ እላ ይወጣልኛል። ይሄ አንድ ባህር ቲክቶክ ሰው የማያውቀው ፣ ሁለተኛ ደግሞ አንዳንዴ እንደውም መንገድ ላይ ሲያዩን በጣም ይደነግጣሉ። መንገድ ላይ ሲሄድ ብቻዬን አወራለሁ፣ በጣም ብቻዬን ጮክ እያልኩ ነው እና የሆነ ልጅ በባለፈው የሆነ ካሜራማን አይቶኝ ክርስቶስን አቅፎኝ፣ አንቺ አረቅ ቀሰ እኔን እኔን የኔ እናት ምን ልርዳሽ? የተቸገርኩ መስሎት ከዛን አረቀስኩ የራሱ ራሱ ምን ሆነ ነው አልኩት። ብቻዬን ሳወራ በምልክት ሁላ ነው በእጄ ማወረ ማወረውኒ ለሰው ብቻዬን ነው እኔ ግን ውስጤ ሁልፋሲካ እና ውሽዬ ብዬ አካፍያቸው አብረን እናወራለን። ፍሬንድ ነን በቃ። ከዛ አጠር ያለ ስብሰባ ትሰበስበልሽ አረ በስመ አብ አረ አንዳንዴ የወደፊት ራሱ እናወራለን ክሎዝ ጓደኛዬ ናት እና ክርስቶስን እያልኩ እየማልኩ ምናምን ሰባባ ልጁ የነቀልኩ መሰለው ቲንክ ስለማያውቅ አረ እኔ ድሮም ብቻዬን እናወራለሁ ለዚህ ጎ ብቻዬን እናወራለሁ እና ላይቭ ላይ የማያውቁት ባህሪዬ መጠጥ ጠጣ ነበረ ሽሻጭስ ጭስ ነበረ አሁን ግን አቆሙ ከአቆምኩ አራት ወር አምስት ወር አለፈኝ። መጠጥ ደግሞ ቢራ ራሱ እንዲሽ ፉት ትምላት አስጠላኝ፣ ዘጋኝ። አሁን መጠጥ የተባለ ህርም ብዬ አቆምኩኝ። ኢትዮጵያ ሲሄድ ብቻ መለኪያ አረቂ የጠጣለሁ፣ አረቂ ብቻ። መጠጥ እርግፍ አድርጊ አቆምኩ። ድንገት የወደፊት ያለኝን ቪዲዮ ከፖስቱ ብዬ እኮ ነው የምተረተረው። አ ፖስቱ የሚያስፈራራኝ ሰው አለ። ፖስቱት ነገሪያቸው ጣቶች አንድ ሰው አለ የሚያስፈራሩ ኔ ለውሹ ስትሉ አደባባይ ፖስቱት። አይዶንክ አሁን ትታለች። አሁን ዋናው አሁን ላይ ያለሽበት ነው። ያለፈ ታሪክ ማ ያለ እኮ ነው እኔ አቆምኩ። ክርስቶስን ያቆምኩት ሺሻም መጠጥም እኔ እዚህ አይደለም የጀመርኩ። በነገራችን ልድረው ነው ሲጀመር፣ የጎዳና ልጅ ነበርኩ። እንዴት አልጠጣ፣ እንዴት አልጭስ፣ እንዴት አልቅም? አደቀው ነበረ። ከዛን አልተወኝም ነበረ። ግን አሁን ላይ በቃ እኔ እንትን የሆነ ሰዓት ላይ አራት ወር አምስት ወር ይሆነኛ፣ አስጠላኝ፣ አስጠላኝ። መች ነው የምንለወጥ? አረ ወደዛ አልኩኝ፣ ተውኩ። ያለፈ ታሪክ የሆነ ማለት ነው። ዋናው የሰው ልጅ ትናንትና የመጣበት ሳይሆን ዛሬ ያለበትም አሁን አንድ ሱስ ብቻ ነው ያለብኝ። እሱም በቃ እሱም ሱስ እንደዚሁ ላይቭ ጋፍ ከፍቶ ማውራት ማ ኖርማል ኖርማል ሱስ ነው። ይሄ የሁላችንም ስለሆነ እንደ ሀገር የመጣ ነገር ስለሆነ የተሶኬ እናልፈዋል። የሽሻ ቃው ራሱ አውጥቼ ልስፈረው እንዲ ልጣለው እንዲ ያልኩኝ እና ድንገት እንግዲ መቶ ከፈለገ ብዬ ነው እንጂ ልጥለው ሁላ ነበረ። ክርስቶስም ድንገት የድሮ ጓደኞች መተው ከፈለጉ ሰራላቸዋለሁ ብዬ ነው ያለው ቤት ውስጥ

ረበሸኝ አይ ተስዬም ነው የቁሉቢው ገብርኤል ግራዋ አርግብኝ አልኩኝ፣ አረገርብኝ ጣዩ ጣዩ ጣዩ እያሉች ነው። መሀ ክርስቶስን ልጣለው እንዴ ሲያምር ግን፣ አረ ጥለዋለው፣ ክርስቶስን ጥለዋለው፣ አረ በስመ አብ ጥለዋለው፣ ጣይዋው ለምን እሱ ከመጡ ሽታው ምናምን እስኪ መቀለ ዛሬ ብቻ ብለሽ እንዳትሞክሪ። አረት ጥለዋለሁ፣ ክርስቶስን አልፈልግም። ሲጀመርም ታስያለው። የሆነ ነገር ተስለሽ ደግመሽ ካደረግሽው በአፍና በአፍንጫሽ ደም ነው የሚነስርሽ። ታውቂያለሽ ማርያም፣ ክርስቶስ ይህ በባለፈው ብርቅ ያስመለሰኝ ደም አላየ ጨስኩም፣ ሸተተኝ እንጂ። ለዛ ይሁን ክርስቶስን በባለፈው ብርቅያ ይታላል ያለበት ላይ ደርስ ብለሽ ነው እንዴ የተሳልሽው? እንደዛ አላልኩም። ለዛ ይሁን እንዴ? አራት ቀን ተከታታይ ደም ያስመልሰኝ ነበር። ትክክለኛ ደም ነበር። ከውስጥ የሚወጣ ደም እንደሆነ አላቅም። ተወኝ። አሁን ግን ፍቆ ፍቆ እዚህ ጋር ተወኝ። ለሱ ይሁን እንዴ ማሪ ይሽተኛል አንድ ኮመንት አንቺ አታጭሽውን ነገር ጓደኞች ሲመጡ ጋብዛቸዋለሁ ስላል ለሰው አጋብዥ አሉ የሺሻ እቃውንም ለሰው ልሰጣልኩኝና ለምን ብዬ ነው የምሰጠው እኔ የጥቆምኩትን ያቁሙ ከፈለጉ ሲጀመር ቤቴ ውስጥ እግዚአብሔርን የማያከብር ነገር አይደረግም ብዬ ቆይ እንጣለው እንዴ ብርቅ በኋላ እንጥለዋለን ክርስቶስን

ኢንተርቪው እስከሚያልቅ ደግሞ ላይቭ ላይታይ ትላለች። ምን ነው ማሬ፣ ምናጭ ሲዙ የኢትዮጵያ እንትን ፖሊሶች ሲይዙ እንደሚያደርጉት ላይቭ ላይታይ። ማሬ፣ ይሄ ለራሴ ስል መሰለኝ የማደርገው ላይቭ ላይታይ ትላለች። ልክ ኢትዮጵያ ድሮ መንገድ ከያዝን ከና እቃው ነው ይዞ እሚያንቀራትት መንገድ ለመንገድ እንደዛ አደረገች። ማሬ አራት ቀን ተከታታይ ደም ያስመልሰኝ ነበር። ትክክለኛ ደም ነበር። ከውስጥ የሚወጣ ደም እንደሆነ አላውቅም። ተወኝ። አሁን ግን ፍቆ ፍቆ እዚህ ጋር ተወኝ። ለሱ ይሆን እንዴ ማሪ? አይሽተተኛ አላሉ ይችላል። ስለዚህ ተውጭ ማ ምንም አይሰራልሽም።